ሰበር ዜና። ጤና ይስጥልኝ፣ አድማጭ ተመልካቾች እንደምንቆያችሁ፣ የሰአቱን አበይትና ሰበር ዜናዎች በሁለተኛ ዜና ወጃችን ይዘን ቀርበናል። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። ጄኔራል መሐመድ እነሱም እየመጡ ነው፣ እኛም እየተዘጋጀ ነው ሲሉም ፋኖ ወደ አዲስ አበባ ከመምጣቱ በፊት ከፍተኛ ቅድመ ዝግጅት ላይ መሆናቸውን ተናገሩ። በአዲስ አበባና ና በኦሮሚያ መግቢያ የኮንክሪት ምሽግ እየተቆፈሩ ነው። በዝርዝር የምታደ ምጡት መረጃ ይዘናል፣ እናሰማችኋለን። በሌላ በኩል አቶ ለገሰ ቱሉም ህብረተሰቡ የራሱን ሰላም እያስከብር ሲሉ ህዝቡን ያስደነገጠ መግለጫም ሰጥተዋል። ህዝቡ መንግስት ይጠብቀኛል ብሎም ሲያስብ ርምህን አውጣ ትተንሃል ተብለዋል። የብልጽግና ጀኔራሎችም ፋኖ፣ ወያኔና ሻዕቢያ ተጣምረው ሊወጉን ነው ሲሉ ጭንቀት ውስጥ መግባታቸውም እየተነገረ ነው። በዝርዝር መረጃውን እናስደምጣችኋለን። በሌላ በኩል በመንግስት ኃይሎችና በጦሩ ገበሬዎች በፋኖ ኃይሎች መካከል የሚደረገው ውጊያ በእጥፍ ተባብሶ እንደቀጠለ ነው። በወሎ የፋኖ ኃይሎች ቆቦ ከተማ ገብተው በአገዛዙ ላይ መብረቃዊ ጥቃት በመሰንዘር ድልንም ተቀናጅተዋል። የአመለሸጋው የመሬ ወዳጁ ጦር በወሰደው ሰርጎ ገብ ጥቃት ብልጽግና ከፍተኛ ኪሳራም አስተናግዷል። መረጃውን በመረጃ ሰዓታችን እናስደምጣችኋለን። በጎንደርም ከባድ ትንቅንቅ እየተደረገ ነው። የብልጽግና ባለስልጣን ህጻናት ፋኖ ከሰማይ የወረደባቸው እስኪመስል ድረስ ከየት መጣ ሳይባል ድባቅ አድርጓቸዋል፣ እንመለከተዋለን። በጎንደር የአገዛዙ ቅጥረኛ የህዝቡን መከራም ያበዛው ተግባር ፈጽሟል፣ እንዳሰሰዋለን። ጎጃም ስራ ላይ ነው። የብልጽግና ዋና የሚሊሻ አዛዥም ተሰናብቷል። በሸዋ የአማራ ፋኖ በሸዋ ሮቢትና በደብረ ብርሃን ከተማ በቅርብ ርቀት በአገዛዙ ሰራዊት ላይ የተቀናጀም የደፈጣ ጥቃት ፈጽሟል። የምንመለከተው ጉዳያችን ነው። ስለ አንድነቱ ድርጅት የሚናፈሰውን የውሸት መረጃ ተበተኑ፣ ሳይስማሙ ቀሮም የሚሉ የሐሰት መረጃዎችን አፈር ከድሜ የሚያስበላ አስደሳች መረጃ ከፋኖ መሪም ይዘን ቀርበናል። እናሰማችኋለን። ይህንና ሌሎች በርካታ ጉዳዮችን ይዘራል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርእስተ ዜና እያዳመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮ ላይክቻናሉን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ተበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ፣ እንዲሁም ሀሳብ አስተያየታችሁን እንድሰጡ እየጠየቅን በቀጥታ ውድ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩ። ቅዳሜ ወዳደረግኩት ዘገባ ያልፋለው የውሃው ጦርነት ሊጀመር ያለ ይመስላል። ህንድ ፓኪስታን ላይ የጎርፍ መጥለቅለቅ ለመፍጠር የቻይንባም ወንዝ ላይም የተገነባውን የሳላል ግድብ የያዛቸውን ሶስት የውሃ በሮች ከፍታለች። በውሃ ምክንያት ዓለም አቀፍ ግጭት፣ ሶስተኛው የዓለም ጦርነት ሊነሳ ይችላል የሚሉ መላምቶች ከዚህ በፊት ይቀርቡ ነበር። በውሃ ምክንያት ትኩሳት ከነበረባቸው አካባቢዎች መካከልም ህንድ ፓኪስታን፣ ኢትዮጵያና ግብፅ፣ ቱርክ ና ኢራቅ ሶሪያም ይገኙበታል። ታዲያ በፓኪስታንና በህንድ መካከል የተጀመረው ጦርነት ሳምንት ሊሞላው በጣት የሚቆጠሩ ቀናቶች ቀርተው ታዲያ በዚህ ጦርነት የአየር ድብደባዎች፣ ቀጥታ ውጊያዎችም ተተግብረዋል። አሁን ላይ ደግሞ ህንድ የውሃውን ጦርነትም ጀምረዋለች። ሁለቱ ኒውክሌር የታጠቁት ሀገራት በቀጣይ ወዴት ያመራሉ የሚለው በበርካቶች ዘንድ ስጋትን ፈጥሯል። አሁን በቀጥታ ወደ ሀገር ቤት መረጃዎች ያልፋለሁ። በቅድሚያም ከሰሞኑን አድማጮች ከዚህ ከአንድነቱ ድርጅት ጋር በተያያዘ ሰፊ የሐሰት መረጃዎች በሶሻል ሚዲያው እየተሰራጩ ነው። እከሌ ተመረጠ፣ እከሌ እንዲሆነም ጉባኤው ተበተነ የሚሉ በርካታ የሐሰት መረጃዎች እየተናፈሱ ነው። ሆኖም አንድም እውነት እንደሌላቸው ልናሳውቃችሁ እንወዳለን። ከዚህ ጋር በተገናኘም የአማራ ፋኖ አንድነት በጎንደር ቃል አቀባይ ፋኖ ዮሐንስ ንጉሱ ይህንን የሚከተለውን ንግግር አድርጓል። አንድ ሳንሆን ከመ መቀመጫችን አንነሳም፣ ሲል ለመላው የአማራ ህዝብ የምስራችም አብስሯል። አማራው ለአንድነቱ ጭንቅ ጥብብ ብሎም አንድ አድርጉን ሲል እየተማጸነን ነው። ልክ ነው፣ ለህዝቡ ብሎም የሚታገል ፋኖም አንድ ሳይሆን ከመቀመጫው አይነሳም። ህዝቡ በትዕግስት ስለጠበቀን ውለት አንድዋ አለልን፣ እናመሰግነዋለን። አወናባጅ ወሬም የሚያናፍስ ደግሞም እንዲያድብ እንመክራለን። አንድ ሳንሆን ከመቀመጫችን አንነሳም ሲል የአማራ በጎንደር ቃል አቀባዩም ፋኖ ዮሐንስ ንጉሶም እንቅጭ እንቅጩን ተናግረዋል። በዚህም አድማች ተመለካቾች በመላው ሶሻል ሚዲያ ከሚሰራጩ የሀሰት መረጃዎች ራሳችሁን እንድትጠብቁና የፋኖ መሪዎች በመጨረሻም የሚያሳውቁንን እውነታ እስኪገለጥ ድረስ በትዕግስት እንድጠብቁም እናሳስባለን። ምንም የተበተነ ጉባኤ የለም። ማን ምን እንደሆነ ማን ምን እንደተመረጠ ማንም የሚያውቅ የለም። ስለዚህ በትዕግስት ጠብቁም። አማራን ታላቁን ድርጅት ለማቋቋም ጉባኤው አሁንም እንደቀጠለም እንድታውቁት ብቻም። ይህንም ምስል እናስመልክታችሁ አርበኛ ዋረካ ምሬ ወዳጆ የአማራ ፋኖ በወሎ ቤት አማራም ዋና ሰብሳቢና፣ አርበኛ ጠበቃ አስረስ ማረዳምጤም የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ ከሰራዊታቸው ጋር ሲንጎማልሉ የሚያሳይ ምስል ነው፣ ከስብሰባው አካባቢ የተገኘ ምስል። ጉባኤው እንደቀጠለም እንድታውቁት ነው። አሁን በቀጥታ ወደ ግንባር መረጃዎች ያልፋለው፣ በቅድሚያ ወሎ ላይ ዘመቻ አንድነት በወሎ ቤተ አማራ ግንባር ተጠናክሮ ቀጥሏል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ልዩ ዘመቻ ቆቦ ከተማ ላይ ታላቅ ጀብዱ በመፈፀም ድል መጎናፀፉ ተገለጸ። ተጠናክሮ በቀጠለው የህልውና ተጋድሎ ልዩ ዘመቻ በትላንትናው እለት ምሽት ቆቦ ከተማ ዘልቀው በመግባት የፋኖ ኃይሎች የፋሽስቶን አገዛዝ የስበት ማዕከል የሆኑ የተመረጡ ቦታዎች ላይ ታላቅ መብረቃዊ ጥቃት በመፈጸም ታላቅ ድልም ሰላም ተጎናጽፈዋል በምሽቱ ተጋድሎ የልዩ ዘመቻ መጠቂት አናብስቶች ቆቦ ከተማ ሙሉ ለሙሉ ሰርጎ በመግባት በርካታ ዙፋን ጠባቂ ሰራዊት ሆዳደር አድማ በተናና ሚሊሻ በመደምሰስና በማክሰል የአማራ ህዝብ ላይ የሚፈጽሙትን ዘር ማጥፋት እስካላቁሙ ድረስ ማንም ሊታደጋቸው እንደማይችል በማሳየት ታላቅ ጀብዱም ፈጽመው ወጥተዋል በቀጣይም ጥቃቱ የስርዓቱ አስፈጻሚ ኃይል ላይ ተጠናክሮ ይቀጥላል ሲሉም የፋኖ ኃይሎች ገልጸዋል ይህ በእንዲህ እንዳለ የአማራ ፋኖ በሸዋ በሸዋ ሮቢትና ደብረ ብርሃን ከተማም በቅርብ ርቀት በአገዛዙ ሰራዊት ላይ የተቀናጀ የደፈጣ ጥቃት ፈጸመ። የአማራ ፋኖ በሸዋ በዛሬው እለት በሸዋ ግንባር ከፍተኛ ኪሳራም እያስተናገደ የሚገኘውን የተበታተነውን የአገዛዙን ሰራዊት ተተኳሽና ሰራዊት ለማንቀሳቀስ በሚሞክርበት ቀጠና ሁሉም ከፍተኛ እርምጃም እየወሰደበት ይገኛል። በዛሬው እለትም በሸዋ ቀጠና የአማራ ፋኖ መሐመድ ቢሆነኝ ኮ ሳይኮር አስቻለው ደሴ ክፍለ ጦር ካሳ ሻለቃ መነሻውን ሸዋሮቢት አድርጎ ሎጂስቲክስ ሲያመላልስ በነበረም የአገዛዙ ሰራዊት ላይ አስፋቸው በተባለ ቦታ በተወሰደ የደፈጣ እርምጃ የብልጽግና ሰራዊት ሙትና ቁስለኛ የተደረገ ሲሆን በርካታ ተተኳሽም መማረክ ተችሏል፣ ሲሉም የፋኖ ኃይሎች ገልጸዋል። በተመሳሳይ መነሻውን ደብረ ብርሃን ያደረገ ሁለት አይሱዚ ሰራዊት ለድጋፍ ሲንቀሳቀስ በአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ሻለቃዎች ቀይትና ጉዶ በረት ላይም በደፈጣ ጠብቀው አራግፈውታል። በደፈጣ የደነገጠው የአገዛዙ ሰራዊት ሰራዊቱን በትኖም ሞርታርና ዙ23 በዘፈቀደ ቢተኩስም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በደብረ ብርሃን ዙሪያ ያለውን ውጊያ የበላይነቱን አጠናክሮም ቀጥለዋል። ከደፈጣ ውጊያ ባሻገር በአገዛዙ ተላላኪ የብልጽግና ካድሬዎች ላይም እርምጃ የተወሰደ ሲሆን የመሐመድ ቢሆነኝ ኮር እስቴጎማ ተራራ ክፍለ ጦር ህዝብ ሲያማርር የነበረን የስርዓቱን ካድሬ ላይ ሰርጎ በመግባት በፈጸመው ኦፕሬሽን ሀሰን ኢብሮ የተባለ የአንጾኪያ ገምዛ ወረዳ ኮሚኒኬሽን ኃላፊ የብልጽግና ካድሬ ከፍተኛ ጉዳት አስተናግዶ ከሚሴ ሆስፒታል በሞትና በህይወት መካከል እንደሚገኝም አረጋግጠናል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ በሰከላ ወረዳ አንድ የሚሊሻ አሰልጣኝ የነበረ ባንዳ ተቀንድሿል ሲሉ የፋኖ ኃይሎች ገለጹ። በዛሬው ዕለት የአማራ ፋኖ በጎጃም ጎጃ ጃማ ጎምድር ክፍለ ጦር ጊዮን ብርጌድ አናብስቶቹም አባግስ ሻለቃ ወደ ሰከላ ግሽ አባይ ከተማ ከሌሊት ሰባት ሰዓት ዘልቀው በመግባት ደመላሽ ተፈራም እየተባለ የሚሊሻ አሰልጣኝ በደፈጣም መሐንዲሶቹ በአባግስ ሻለቃ ተቀንድሸዋል። ባንጃው ከአሁን በፊት በተደረገም አውደ ውጊያም ቆስሎ ሕክምና ሲረዳም ቢቆይም ላይመለስ ዛሬም ወደ ላይኛው ተሸኝቷል ሲሉም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለም በላይ ዘለቀ ስምንተኛ ክፍለ ጦርም እርምጃ ወስዷል። በትናንትናው ዕለት በእንማይ ወረዳ ቢቸና ከተማ ዜሮ ለቀበሌ ሚኒሻ ጠርናፍ የነበረ ኮማንደር ባንዳም ጌታቸው የተባለ ከጠዋቱ አምስት ሰዓት በቢቸና ከተማ በላይ ዘለቀ ሐውልት፣ ዝቅ ብሎ ዋረካው ሰፈር በጥቁር አስፓልት ላይ በጠራራ ፀሐይ በአባ ኮስተር ብርጌድ ሰርጎ ገባዎች በስታር ሸውጥ ግንባሩን እስከ ወዳኛው ላይመለስ ተቀንድሸዋል፤ ሲሉም የፋኑ ኃይሎች አብስረዋል። የአባ ኮስተር ብርጌድ ጎገብ በወሰደው እርምጃም የባንዳ የባንድ አጌታቸው አየነው አንድ ክላሽ በማንሳት በቢቸና 04 ቀበሌም ገብርኤል ሰፈር በአባ ኮስተር ብርጌድ ሽፋን በብሬን በመስጠት በሰላም ተቀላቅለዋል። ወደ ጎንደር አልፋለው። የአማራ ፋኖ አንድነት በጎንደር በሜጀር ጀኔራል ውባንተም አንደኛ ኮር የጣና ገላውዲዮስ ክፍለ ጦር አንድ ክንፍ በሆነችውም የአንበሶ ብርጌድ ነበልባሎች በዛሬው ዕለት አምባሳሜን ከተማ በብልጽግና ኃይል ላይ ያልተጠበቀ መብረቃዊ ጥቃት ፈጽመዋል። ይኸውም በዛሬው ዕለት በደቡብ ጎንደር ዞን ደራ ወረዳም አምባሳሜን ከተማ ላይ በናቶ ጥላሁን ደጀኔ መሪነት በርካታ የዞኑን የክልሉን ጸረ አማራዎች ተሳትፎ አሚኮን ጨምሮ ወረዳው ላይ ለማዳበሪያ ያ ማውጣት የመጣውን ህዝባችንን በዱላም እየደበደቡ ከፍተኛ መድረክ ለመፍጠር እያስገደዱ ከተማውን በማይክ ሲያደነቁሩትና ለህዝቡ የሰለቸ ጉራቸውን እየቀደዱ እያለ አናብስቶቹ ከሰማይ እየወረዱ በመምሰል ከተማዋ ላይ በቅጽበት ተከስተው ህዝባችንን ከብአዴን አህዮች እርግጫም አድነውታል። እርስ በርሱም እየተጠላለፈ እስኪወድቅ በማስሮጥ ስብሰባውን አቋርጦም እንዲፈረጠጥ አድርገውታል ሲሉም የአካባቢው የአይን ማኞች ገልጸዋል። ይህ አማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ አባተኮር የጣና ገላውዲዎስ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ መምህር ሙሉ ቀን አለኸኝ ስብሰባ አድርጎም ፕሮፓጋንዳውን ሊነዛ የነበረውን የብልጽግናን ኃይል አንበርክከን አሯሩ ጠነዋል ሲልም ተናግረዋል። ይህ በእንዲህ እንዳለም አማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተኮር በሌላ ግንባር ታላቅ ድልም ተቀናጅተዋል። ከአገዛዙ ጋር በጋራም እየሰራ የሚገኘውን የአፋእህድ መልእክተኛ ቅጥረኞች ትእዛዝ በዋናነት በአንዳርጌም አሰፋው እየተመሩ ንጹሃን ተሳፋሪዎችን ስማዳ ወረዳ በጾድዬና በወገዳ መሐከል ፈሰስ የሚባለው ቦታ ላይ ተሽከርካሪዎችን፣ ተሳፋሪዎችን አግተው ዝርፊያ መፈጸማቸው ሲነገር ዝርፊያውን የፈጸሙት የፋፍዴን ቅጥረኞች ከላይ ከባዝራም፣ ከአልጋ፣ ከሽራና ከሲፍጥሪ በኩል በቡድን መሳሪያ ሽፋን ተሰጥቷቸዋል። በሌላ በኩል ደግሞ ዝርፊያውን ለማስቆም ከጸዳ ባየም በኩል የሄደው የጉና ክፍለ ጦር ሀገረ ቢዛም ብርጌድ ከላይ ከባዝራና ሲፋጥራ በኩል በፋፍዴኖች ተኩስ ከፍቶባቸዋል። የፋፍዴን ቅጥረኞች የዘረፉት አንድ አባዱላ፣ አንድ የሕዝብ ማመላለሻ አውቶብስ፣ አንድ አይሶዜ ጭነት ያለው መኪና። በቁጥር የዘረፉት ቁስ ደግሞ 21 ዘመናዊ ተሽ ስልክ፣ 17 ትንንሽ በተኔ ስልኮች ቀፎች፣ እንዲሁም ከተሳፋሪም እስከ ሹፌር የተዘረፈም ገንዘብ 150 ሺ ብር ተቀብለዋል። በሌላ በኩል ህዝቡ የራሱን ሰላም ያስከበር ሲሉ የመንግስት ኮሚኒኬሽን ኃላፊው ለገሰ ቱሉ ተናገሩ። ብልጽግና ጭንቀት ውስጥ ሲገባ ለገሰ ቱሉ የብልጽግናን ደጋፊዎች ለማረጋጋት ብቅ ብለው ሀገሪቱ ሰላም ላይ ናት፣ ጽንፈኛው ሙሉ በሙሉ ተደምስሷል፣ የኢትዮጵያ ኢኮኖሚ በዓለም ጠንካራ ሆኗል እያሉ የማይጨበጥ ደረቅ ፕሮፓጋንዳ ይናገራሉ። ከዚህ ቀደም የሰሞኑ የለገሰ ቱሉ ንግግር ግን ድንግርግር ያለ ንግግር ነው ተ ተብሏል ኢንቢሲ ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ መንግስት የውስጥ ሰላምን ማረጋገጥ አይችልም በማለት እንቅጩንም ተናግረዋል። ህዝቡ የራሱን ሰላም ያስጠብቅ ሲሉም እንቅጩን ለህዝቡ ተናግረዋል። ትላንት ደግሞ ለገሰ ቱሉም አማራ ክልልን 90 ፐርሰንት የሚሆነውን በመንግስት ስር አውለነዋል ሲሉም የሐሰት ፕሮፓጋንዳቸውንም ነስተዋል። የብልጽግና ጀኔራሎች ግን ጽንፈኛው ወያኔ ሻቢያና ግብጽ ተጣምረው ሊወ ነው ሲሉ ጭንቁ ውስጥ መግባታቸውም እየተነገረ ነው። ጀነራሎቹ የሚያወሩት ሌላም ለገሰት ሁሉ የሚያወሩት ሌላ ሆኖም ብልጽግና ምግራ እያጋባን ነው። ከሰሞኑ በነበረ ስብሰባ ጀነራል መሐመድ እነሱም እየመጡ ነው እኛም እየተዘጋጀ ነው ብለዋል። ይህንን የተናገሩት ለፋኖ ኃይሎች ሲሆን የፋኖ ኃይሎች ወደ አዲስ አበባ ድርሽ እንዳይሉ እናደርጋቸዋለን እያሉ በዛቱበት መድረክ ላይ ነው። ጀነራሉ እነሱም እየመጡ ነው እኛም የተዘጋጀ ነው በሚል ንግግራቸው የፋኖ ኃይሎች የበላይነት እንደወሰዱባቸው የሚጠቁም ነው ተብሎም እየተነገረ ነው። መንግሥት ከአንድ ዓመት በፊት ጀምሮ በአዲስ አበባ ዙሪያ እንዲሁም በኦሮሚያ መግቢያዎች ላይ ምሽግ መቆፈር ከጀመረም ሰንብቷል። በተለይ የፋኖ አራቱም ግዛቶች አመራሮች አንድ ድርጅት ለመመስረት ጉባኤ ከተቀመጡ በኋላ በብልጽግና ቤት ግለቱ ጨምረዋል። የፋኖ አመራሮች ይህንን ጉባኤ በታቀደው መልኩ የሚያጠናቅቁ ከሆነ በቀጣይ ትኩረት ሁሉም ዓፄ ምኒልክ ወደ መሰረታት እቴጌጣይቱ ወደ አጨቻት ወደ መዲናዋ አዲስ አበባ ጉዞ ይሆናል ተብሎም ይጠበቃል። በመጨረሻም አድማጮች አንድ ረዘም ያለ ቪዲዮ ላስመልክታችሁ። የቆሎ ተማሪዎችን እንዴት የአገዛዙ ቅጥረኛ ሰራዊት እንደሚያሰቃያቸው የሚያሳይ ቪዲዮ ነው። ከቦታው ተገኝተን ያጠናከርነውን ይህንን የቪዲዮ ዘገባ ከራሳቸው ከቆሎ ተማሪዎች የደረሰባቸውን አድምጠን እንመለስ። ወደ ቲሊሊ ከቡሬ ወደ ቲሊሊ፣ ለምንድ ነው ከቡሬ ወደ ቲሊሊ የምትሄዱት? ማን ያባረራችሁ? ሚኒሻ። ምንድን ነበር የምትሰሩት ከአሁን በፊት? የቤተ ክህነት ትምህርት ነው ምትማሩት? ምንድን ነውና፣ ሚኒሻ ምንድነው የሚላችሁ? በቃ ዝም ብሎ ወጡልን። እነዚህ በቃ ካልተበተኑ ሰላም አናገኝ ምናምን ነው። ተማሪዎች መበተን? አዎ። ምን መረጃ ትሰጣላችሁ ነው ለፋኖ ነው ወይንስ ምንድን ነው ምነሱ ስጋታቸው? እንደዛ ነው የሚሉ በቃ አሃ እዚህ የት ቡሬ የት አካባቢ ነው የትምህርት ቤታችሁ ቦታ ምኑ አካባቢ ነው ቡሬ? ቡሬ አቦበር ቅኔ ቤት ትምህርት ቤቱ አካባቢ ቡሬ አካባቢ አዎ ታሪ መስከ አቦ ትምህርት ቤቱ አካባቢ ያለው ትምህርት ቤት እዛ ነው። ሁላችሁ የምትማሩት ሁላችሁም የቅኔ ተማሪዎች ናችሁ። ከየት አካባቢ ነው የመጣችሁት ለትምህርት? አዲስ ቅዳም ወረዳ፣ ፋግታ ለኮማ። ከዛ አካባቢ ነው ሁላችሁም የመጣችሁት ለመማር። አሁን ግን መማር አልችል ብላችሁ ነው የምትሄዱት ወይስ እንዴት ነው? ምንድን ነው የሚሏችሁ? አሁን እነሱ በዋናነት መረጃ ትሰጣላችሁ ለፋኖ ነው ጥያቄያቸው፣ እና እናንተ ካሁን በፊት ለፋኖ መረጃ ትሰጡ ነበር እንዴ? መረጃ ትሰጡ ትምህርታችሁ ነው የምትማሩት? ነገር ግን እነሱ መረጃ ትሰጣላችሁ እያሉ ነው የሚያንገላቷችሁ። እና አሁን ታዲያ ትምህርት ቤቱ ተዘግቶ ነው ወይንስ በምን አግባብ ነው የምትሄዱት? መምህራን ምንድነው የሚሏችሁ? እና እናንተ ስጋታችሁን ማታስቀምጡ ለአስተማሪዎቻችሁ፣ ለመምህራን ስጋታችሁን ስትነግሯቸው እኛ እንደዚህ እየተንገራገርነ ነው ስትሉ፣ ምናልባት መምህራን ሚኒሻዎችን ተው መረጃ አይሰጡም ይማሩበት የሚል አቅጣጫ አልሰጡም? መምህራን ምንም ለውጥ አልታገኛችሁም? ያው ሁሌም በመጡ ሰዓት ተበተኑ ታልተበተኑ ጤና እናገኝም ነው የሚሏችሁ የአለባብሱን ሁኔታ ሁሉ እነሱ ናቸው እየመረጡላችሁ ያሉ ፎጣ ዘርግታችሁ አትልበሱ ነው። እና እናንተ ደግሞ የፎጣ አለባብሱን ሁኔታ የቄስ ተማሪዎች ደንብ ነው ወይም ደግሞ ቤተክርስቲያን የምትፈቅደው ሕግ ነው እንደዚህ ነው ስትሏቸው ምን ይላሉ? እንደዚህ እና ጋር ተዚህ ጋር ተያይዙ አሁን የቡሬና አካባቢው ሚኒሻና ፖሊስ አድማብተናን ጨምሮ በሰንበት ትምህርት ቤቶች ላይ ወይም ደግሞ በቅኔ ትምህርት ቤት ላይ እያደረሰ ያለውን ጫና በምን መልኩ ማውገዝ ትፈልጋላችሁ? ወይም ደግሞ በምን መልኩ እንዲስተካከልላችሁ ትፈልጋላችሁ እህ? ህንጻችሁን ከፍ አድርጉ እንጂ በጸሎት ስም በጸሎት ጾሎትን እንዲቋቋም መቋቋም ይችላል። ማስተካከያ በዚህ ልክ እንደሚሆን ታምናላችሁ እና ፋኖች ምናልባት አሁን በፋኖ ምክንያት እናንተ አካባቢው ለቃችሁ ሰደዱ ፋኖ ለፋኖ መረጃ ትሰጣላችሁ፣ ፋኖ ትደብቃላችሁ የተባለ ትምህርት ቤታችሁ ተፈትሻካል። ማደሪያችሁ አዎ ማታየም ማታየመጡ ያው ይፈትሻሉ ማታ ማታ ባቸዋል ትምህርት ቤቱን አው ዋን እና ምን አግኝተውባቸው ያቃሉ እና አሁን እዚህ ቡሬና አካባቢው ላይ ያለ ሚኒሻድ ማብተና ፖሊስ በጾሎታችሁ ታገሉት፣ በጸሎታችሁ አሸንፉት። ነገ ምናልባት ወደ ቦታው ወደ ትምህርት ቤቱ አካባቢ መጣችሁ የምትማሩበት እድል እንዲመቻችላችሁ እንዲ እግዚአብሔርም ማስተካከያውን ይስጥልን ብለን እንጠይቃለን። ፋኖች ግን እየበደሏችሁ ነው ወይንስ ምን እያደረጉ ነው? ፋኖ ገብቶ ፈትሻቸው ያውቃል? እስካሁን አንገራግሯቸው ያውቃል? መረጃ ስጡም ብሎ ያውቃል? ምንም አይነት ጥያቄ ጠይቋቸው አያውቅም። እንዴው ምናልባት ከዚህ ጋር ተያይዞ ፋኖስ እነዚህን የሰንበት ትምህርት ቤቶች ወይም ደግሞ የቅኔ ትምህርት ቤቶችን ይቃወማል ብላችሁ ታስባላችሁ? ተቃውሞም ማያውቅም፣ ለቀጣይም እንደማይቃወም ነው የምታስቡት? አሁን ከቡሬ ወረዳ ተነስታችሁ ወደ ትሊሊ ወረዳ እየተጓዛችሁ ነው። እንግዲህ አሁን እዛ ሂዳችሁስ ትምህርት ቤት ምናልባት ጠይቃችኋል? አለ ሄዳችሁ የምታርፉበት ትምህርት ቤት አላገኝም ይችላል? አታገኙም ትችላላችሁ? እንግዲህ እግዚአብሔር ከተላችሁ እሱ ይምራችሁ ቦታውን እንጂ ሌላ ምንም ማለት አንችልም። እና እንግዲህ እግዚአብሔር መጽኛውን ይስጣችሁ ቦታውን ይምራችሁ። ስለነበረን ቆይታ እና መሰግናለን። አይዟችሁ። በቅርብ ጊዜ ግን ተስተካክሎላችሁ ወደ ቦታችሁ እንድትመለሱ ፈጣሪ የሚጨመርበት። እንግዲህ እኛም ይህን ጥያቄ ለሚመለከተው አካል ተደራሽ አድርገን መፍትሄ የምታገኙበት ሁኔታ እንጠይቃለን። እሺ፣ ጥያቄያችሁ ጥያቄያችን ነው። ጥያቄያችሁን ተቀብለናል። ለነበረን ቆይታ እናመሰግናለን። እሺ መልካም ጉዞ ይሁንላችሁ፣ መልካም ህይወት፣ መልካም የትምህርት ዘመን። በሉ ደህና ሆኖልን። እሺ እሺ። ምንሻሎ ፖሊስ ላይ የተነሳ አስከሬ ነው። አድማጮች ለእለቱ ብታደምጧቸው ብዬ ያዘጋጁላችሁ አጫጭር ዜና ዘገባዎችን እነዚህን ይመስላሉ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ይህንን ቪዲዮ ላልተመለከቱም ወዳጅ ዘመዶቻችሁ ቪዲዮን ሼር ማድረግ እንዳትረሱ፣ እንዲሁም በኮመንት መስጫ ሳጥን ውስጥ ያላችሁን ሀሳብ አስተያየት በዜናዎቻችን ላይ እንዲሁም ምን ይጨመር ምን ይቀነስ የሚሉትን ከዛም ባለፈ ደግሞ በዜናዎች በተሰሩ ዘገባዎች ላይም ያላችሁን ሀሳብ አስተያየት በኮመንት መስጫ ስር እንድታስቀምጡልን እንጠይቃለን። ለዛሬ ያስኩላችሁን እዚህ ጋር አበቃው። በሌላ ዘገባ እስካገኛችሁ ቸር ይሰማን።